ከስተንና ከረሜል አሰራር ለየት ያለ ቆንጆ ነው ሰላም ጤና ይስጥልኝ ወደ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት ከስተንና ከረሜል ነው ዛሬ ደግሞ የመጣሁት ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው ሙስሊም እህት ወንድሞቼ ረመዳን ከሬም እንዲሁም የኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ። ጾሙ የሰላም፣ የፍቅር የአንድነትና ይሁንልን። ዛሬ ከስተንና ከረሜል ነው የምሰራው። ጀሊውን እንኳን አልሰራሁትም ማለት ነው ግን እዚህ በቪዲዮ ላይ ገብቷል። ጀሊውን አልሰራሁትም የቪዲዮን አላስገባሁትም ማለት ነው። የከስተኑን አሰራር ነው ከስተን ይሄ ከስተን ምን ነው? የቆርቆሮ ነው። እንደምታዩት ይሄ ከስተኑ ነው። ማይዛህር አለ። ከረሜሉ ይሄ ደሞ ካርቶኑ እንደምታዩት። ወተት አለኝ እንዲሁም ደግሞ ስኳር ለከስተኑ። ከስተኑ ያው ስኳር የግድ ያስፈልገዋል ማለት ነው። ልክ እንደ መሐለብ ነው ከስተኑ ማለት ነው። ጣፋጭ ነገር የለውም። እዚህ ጋ ስድስት ማንኪያ ወተት ነው ያደረግኩት። ውሃው ደግሞ ያው እያንዳንዱ ማንኪያ ሁለት ሁለት ማንኪያ ሶስት ብርጭቆ ውሃ ነው የሚያስፈልገው ማለት ነው ለስድስቱ ማንኪያ ወተት ወተቴን እጅዋለሁ ማለት ነው። እኔ በደንብ አፈለዋለሁኝ አንዳንድ ጊዜ የወተት ጣዕም አለው ስለሚሉ ወተቱን መጀመሪያ በደንብ ነው የማንተከትከው ማለት ነው። ሲጋ ውሃ ካደረግኩ በኋላ ከስተኔን አደርጋለሁ ማለት ነው። ከስተኑ በማንኪያ ነው ያደረግኩት ሙሉ ሙሉ በማንኪያው እያንዳንዱ ሶስት ማንኪያ ና ከትንሽ ነው ያደረግኩት ማለት ነው። እናንተ እንደ ብዛቱ መጨመር ትችላላችሁ። በቀዘቀዘ ውሃ ነው ማማ እንትን ማለት ያለብን ማለት ነው። ወተት ውስጥ ቀጥታ እንጨምረውም በግማሽ ብርጭቆ ውሃ ወይም በአንድ ብርጭቆ ውሃ እንደ ብዛቱ እኔ በአንድ ብርጭቆ ውሃ ነው እዚጋ እንትን ያልኩት ማለት ነው። ስኳር ደግሞ አንድ ከግማሽ መጨመር ትችላላችሁ። እኛ ሰዎች ጣፋጭ አይወዱም፣ የስኳር በሽታስ ያመጣል ይላሉ። እና እኔ ሙሉን አይደለም ያደረኩት፣ ያው እንደያያችሁ ትንሽ ጎደል አርጌ ነው ያደረኩት ስኳር ማለት ነው። እናንተ ግን አንድ ከግማሽ ማረግ ትችላላችሁ፣ ለዚህ ስራ ማለት ነው። እዚህ ጋር ከስተኔን ከበጠበጥኩት በኋላ ከስተኑን ጨምር ያለው ማለት ነው። ብዙ መንተክተክ ተክተክ የለበትም በነገራችን ላይ እና ማማሰል አለባችሁ እንዳይጓጉልባችሁ። ከስተኑ በውሃ ከውጣበት ነው አይጓጉልም። በእርግጥ እዚጋ በደንብ ከተንተከተከልኝ በኋላ ብዙም አያስቸግርም። ማይዛህር ጨምሬያለሁኝ። እናንተ ያላችሁን ማይወርድም ሆነ ማይዛህር፣ እንዲሁም ደግሞ ቫኒላ የስኳርም ሆነ ፈሳሹ ፍሬሽም ሆነ ካላችሁ መጨመር ትችላላችሁ ማለት ነው ለማጣፈጭ። እና እንደምታዩት ነው። ይሄን እንግዲህ በጣምም አልወፈረም፣ በጣም ቀጭን አይደለም። በጣምም አልወፈረም፣ ቀጭንም አይደለም። ያው እንደምታዩት እዚህ ጋር እንደዚህ ቆንጆ ወቶልኛል። አሁን ያዘጋጀሁት እቃው ላይ አድርጋለሁ ማለት ነው። ትንሽ በረድ እስከሚልልኝ ድረስ ጠብቂያለሁ። ምናልባት እነዚሁ ሊፍን በጣም ሙቅ ያለ ነገር ካደረግኩበት ሊተነዳም ይችላል ወይ ሊሰነጠቅም ይችላል። በመስታወት ብርጭቆቹ ማለት ነው እና ትንሽ እንዲበርድ ቆጫ ካደረግኩት በኋላ ወደ ቀይ ላይ እያደረግኩ ነው። በአንድ እጅ ካሜራ ስለያዝኩ በደንብ አልቀረጥኩትም። እንግዲህ ሁሉም ላይ ካደረግኩ በኋላ አሳያችኋለሁ ማለት ነው። በጣም ቆንጆ ነው። ከስተን እዚህ ጋር አሁን ከስተኑን ነው የሰራው ያለሁት፣ ማለት ነው። ልክ እንደ መሀለብ ነው። መሀለብ ያው መሀለብ ስንሰራ እንዴት ነው? እንደዛ ነው። ስኳር የሚያስፈልገዋል። ስኳር ያው ጣፋጭ የሚፈልግ ሰው በጣም ስኳሩን መጨመር ይቻላል፣ ማለት ነው። እንዳያችሁት በጣም አልሞላውትም። ካቡን አነሳርጌ ነው የሰራሁት ማለት ነው። እናንተ ደግሞ ስኳሩን አንድ ከግማሽም አንድም ማለት ትችላላችሁ። አንድ ከግማሽ በቃ ጣፋጭ የሚወድ ሰው አንድ ከግማሽ ከብስኳር እና በጣም ቆንጆ ነው። ረመዳን ሲመጣ እንግዲህ ጣፋጭ ነገሮች በጣም ደስ ይላሉ ማለት ነው። ይህን ይመስላል እንደምታያት በጣም ያምራል። አሁን ከዛ በፍሪጅ ውስጥ እንዲቀዘቅዝ ቀዝቃዛ ቦታ ላይ አስቀምጣለሁ። ለፍጡር ጨረስን ይደርሳል ማለት ነው። አሁን ሁለተኛውን ከረሜሉ ነው የምሰራው ማለት ነው። ከረሜሉ ደግሞ ያው ወተት ያስፈልገናል ግዴታ፣ በወተት ነው የሚሰራው ከረሜሉ። ያው እንደ ካስታኑ ባይሆን ወተት ያስፈልጋል ማለት ነው። ፍሬሽ ወተት እንካለ መጠቀም ትችላላችሁ። እኔ ያው ቦድራው ይሄ እንትኑ ዱቄቱ ስለሆነ ነው ያለኝ ወተቱ፣ እና ያው ይሄ ፓኬቱ እንደምታዩት አንዷ ፓኬት በትንሿ ስኒ አራት ስኒ ውሃ ትፈልጋለች ማለት ነው። አንዷ ፓኬት ከረሜል እና ሶስት ፓኬት ነው ያለኝ አሁን። እኔ ያው በብርጭቆ ሲለካ ያው ዞሮ ያው ነው እና እዚህ ጋር ወተት ቦድራውን ወይም ዱቄቱን ስድስት ማንኪያ ዱቄት ወተት አድርጌያለሁኝ። እናንተ ፍሬሹ ካለ ቀጥታ መጠቀም ትችላላችሁ ማለት ነው እና ለስድስቱ ማንኪያ ወተት ሶስት ብርጭቆ ውሃ ነው ያደረኩት ማለት ነው። እንደ እናንተ ደግሞ ያው ብዛት የምትፈልጉ ከሆነ ማባዛት ነው ማለት ነው። ውሃውንም ዱቄቱንም እየጨመርን እንሄዳለን ማለት ነው። ፍሬሽ ወተቱንም ቢሆን እንደዛው በብርጭቆ እያባዝን እንሄዳለን ማለት ነው። እዚ ጋር ሶስት ፓኬት አለን። ሶስት ፓኬት ነው ፈትቼዋለሁ እንደምታዩት ሶስቱ ፓኬት ወተቴን በደንብ ከፈላው በኋላ ነው የምጨምረው ማለት ነው። አሁንም ወተቱን በደንብ ማፍላት አለብኝ። ስኳር አያስፈልግም እራሱ ስኳር ስለሆነ ማለት ነው። እዚጋ ወተቴ እየፈላልኝ ነው። እስከሚፈላ ያው ትንሽ ጠብቀዋለሁኝ። ወተቱ ከፈላ በኋላ ነው የምንጨምረው ማለት ነው። ችግር የለውም፣ አይጓጉልም። ያው ግን ስንጨምር ማማሰል አለብን ማለት ነው። በአንድ እጄ ካሜራ ይዤ ነው እና ስንጨምር ግን ግድ ነው ማማው ስላለብን። እዚህ ጋር ደግሞ የወይን ፍሪጅ ውስጥ የማስቀመጥበት እቃ ከረሜሉን እያደረኩ ነው ማለት ነው። ከረሜል እንግዲህ ከስር ነው የማደርገው ያው ሁሉም እንደየቤቱ እንደሞ ያው ይለያያል ማለት ነው። ከስር ሲደረግ በሰሀን ራሱ ስትገለብጡት በጣም ነው የሚያምረው ማለት ነው። ተቀዘቀዘ በኋላ ያ ከረሜልን ባኬቱን እያደረግኩኝ ነው ወተቱ ፈልቶልኛል። እያንዳንዱን ፓኬት ሶስት ፓኬት ነው ጨምር ያለው ማለት ነው። እና በጣም ቆንጆ ነው። ረመዳን ላይ ላለ ፍጡር ሰዓት ያዳምቃል ማለት ነው። ልጆች ደግሞ በጣም ይወዱታል። ያው ረመዳንን ባይሆን እንደ ልጆች አንዳንድ ጊዜ እንሰራለን እኛ ያለበት ቤት መቼም ጣፋጭ ነገር ስለሚፈልጉ አንዳንዴ ማታለያም ነው እና እንሰራለን። እና አሪፍ ነው፣ ቆንጆ ነው። ለትልቁም ለአዋቂውም ለማንኛውም ማለት ነው፣ ቀለል ያለ ነው። ከረሜል አሁን እየተንተከተከልኝ ነው። ምናልባት አልባት መጨመር ብትፈልጉ ቫኔላም መጨመር ትችላላችሁ፣ እና ማይዛርም መጨመር ትችላላችሁ። ግን ራሱ ስንት ሁሉም ነገር ስላለው ጣፋጭ ነው። ስኳርም አለው ራሱ የተዘጋጀ ስለሆነ ዝግጁ ስለሆነ ምንም ነገር አያስፈልገውም። አሁን እዚህ ጋር እየተንተከተከ ነው ማለት ነው፣ ተንተክተከዋል። እቃዎችንም አዘጋጅቻለሁኝ። አሁን ወደ ቃይ ላይ ያረጋለው ማለት ነው። አወጥቸዋለሁ እንደተለመደው በፍሪጅ ውስጥ ለማስቀመጥ። ከረሜሉ ያው ቀዝቅዟል፣ ከዩስ ላላ ተገቢ ቀዝቅዟል ማለት ነው። አሁን ወደ ቃይ ላይ አርጌ ከስተኔ ቀዝቅዟል ማለት ነው። ቀደም መርጊት ስለሰራሁት ከይፍም ስላለ ለዚህ ቀዝቅዟል። አሁን ከረሜሌን ወደ ቀይ ላይ አደርጋለሁ ማለት ነው። ላይክ ሰብስክራይብ በማረግ አበረታቱኝ ማለት ነው። ረመዳን ከሪም መልካም ጾም ይሆንላችሁ። እንዲሁም የኦርቶዶክስ እምነት ተከታይ በሞላ የሁለቱም ጾም ስለሆነ መልካም ጾም ጾም ደግሞ ፈጣሪ የሰላምና የፍቅር ያድርግልን። በያልንባችሁ ሰላማችሁ፣ ይብዛልኝ። እህት ወንድሞች፣ ወገኖች ክፉ ነገር አያሰማን። አሁን ወደ ቃይ ላይ እየገለበጥኩኝ ማለት ነው። ያው የጨል እያደረግኩኝ ነው፣ እንደምታዩት ትንሽ ቀዝቀዝ ካይልኝ በኋላ ወደ ፍሪጅ ነው ማስገባው ማለት ነው። በጣም ቆንጆ ቀለል ያለ ጊዜ የማይፈልግ የደቂቅ ስራ ነው ማለት ነው። እነዚህ ጋር ጀሊውን ቪዲዮ ውስጥ አላስገባሁትም። ቪዲዮን አላስገባሁትም የጀሊውን ማለት ነው። ከረመልና ከስተኑን ከስታን ነው የሰራሁት ያስገባሁት ቪዲዮ። ከረሜሉን ደግሞ ጀሊውን ደግሞ ሌላ ጊዜ ወይ ሰርች እሰራዋለው ማለት ነው። ቪዲዮ እንዳይረዝም ብዬ አላስገባሁትም። የቪዲዮ ላይ ማለት ነው ጀሊውን እና ይህን ይመስላል። በጣም ቆንጆ ነው፣ ቀላል፣ ፈጣን። ሰርተን ፍሪጅ ውስጥ ቁጭ ብናደርገው ለልጆች ይሆናል። በጣም ቆንጆ ነው። በላይክ በሸር ተቀላቀሉኝ ማለት ነው ነበር ደግሞ ሸር በማድረግ አበረታቱኝ። አዲሶቹ ሰብስክራይብ አድርጉኝ። መልካም ረመዳን ጾም ይሁንላችሁ ወገኖቼ።